የብርኬ ምኞት በጣም በጣም እኔ እንጃ፣ ብቻ በቃ የሚኖረበትን ቦታ በጣም ግሪን ኤሪያ ይወዳል፣ መኪና ይወዳል፣ ሰዓት ይወዳል ምናምን ነገር ማለት ነው። በጣም ነው የሚገርመኝ እንትን ኢንስትግራም ላይ ስትሪ የሚያደርጋቸውን የሚለቃቸውን ፊውቸሮቹ በጣም ደስ ይላሉ፣ በጣም ማለት ነው። እና መቼም ምኞት አይከለከልም ያሰባችሁትን እናንተ ታስባላችሁ፣ እግዚአብሔር ነው የሚፈጽምላችሁ። እንግዲህ ከአሁን ጀምሮ መኪና እየተለማመደ ነው፣ ከዛ ደግሞ ነገ ይገዛል ማለት ነው። ሰው እግዚአብሔር እኮ የላያችሁ ሳይሆን የሚያየው የውስጣችሁ ነው የሚያየው። እና እሱ ነገሮቹን በተግባር ነው ማድረግ የሚፈልገው በተግባር ማለት ነው። እና በቃ ራሱን ለመለወጥ ሁሉም ራሱ ለመለወጥ ነው የሚለፋው ግን ደግሞ